እሺ ሀዋ፣ የጥጋብሽ ጥጋብ ማለት ነው። አርሽን በጥፊ ልትመች ትንሽ ነው የቀረሽ ማለት ነው። ብለሽ ብለሽ ደግሞ በወጣ በገባ ቁጥር ልብስ እየቀያየድሽ ጠረሃ እየቀየድሽ አምራለሁ አላምርም ወይ ታያለሽ፣ እንዴ፣ የተሰቀለ እንጨት ነው የምመስለው። አታምሪም ማለሽ ሰራልሽ። አሰላም አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የመርያም ቅመም ቻናል ተከታይ በሙሉ፣ ሰላም፣ እንዴት ናችሁን? ያለሁ አምዴላ፣ ሰላም ነኝ። ለቻናል አዲስ የሆናችሁ ቻናል ላይ ሰብስክራይብ እያደረጋችሁ አበረታቱኝ አጠንክሩኝ ማለት ነው። እንደማናቸውም ሶሻል ሚዲያ ዛሬ ዞር ዞር ብዬ ትመለከት መሽም ጉድ የማይሰማና የማይታየልም ለቀዋል ማለት ነው። ዛሬ ደሞ አይዳቼ የመጡት ልብስ እየቀየረች አምራለሁ ወይ ቂጧ ላይ በሎና ወይም ጨርቅ እየጠቀጠቀች ማለት ነው። ሀዋ ተሳሰተሻል፣ ተሸውደሻል። ምክንያቱም ብርር የተነቃ አይሆንም እቃ ነው። አንድ ወንድ ልጅ ወዲያው ውጭ ማያት ተጀመረ። አንቺ ዝህ አልማዙነሽ ጠጁነሽ ነሽ ተጎዝጉዘሽ ብትጠብቂው አንቺን፣ አይፈልግም። አይፈልግ አንዱ እንዲል ልቡ ተሸፈተ። ማናቸውም ሰው አይመልሰውም። ስለዚህ አንቺ ዝም ብለሽ ጊዜሽን፣ ሰዓትሽን፣ ሁሉ ነገርሽን ነገርሽን አታበላሽ፣ አታጥፊ። ምክንያቱም ኋላስ እሱ አይፈልግሽም። በቃ እርግጥ አንቺ እና እሱ በስደት ዓለም ነው ፈልጎሽ ፈልገሽው የተጋባችሁ በስነ ስርዓት በሰርግ እንደና ብርሽና እንደና ሮታ ቡናው በፊት ቁርሱ በኋላ አላደረጋችሁትም። ጥሩ ነው አገባባችሁ። ግን አሁን ወንድ ልጅ ወንድ ልጅ ነው። አንድ ሚስት ወደድኩ ሸርኩልሽ ብሎ አፍቅሮ ፈልጎ ያገባና ወይ ትወልድ ወይ በኑሮ ሁኔታ ወይ በሐዘኑ ወይ በሆነ ነገር በሀሳብ ትትቦሳቃል። ሌላቱ ዘንድ መሄድ ይሄታለ ወይ ተፈታ ነው። ስለዚህ አንቺ ይህድ ያንቺ ምቃ ነው፣ የእሷ ምቃ ነው ይህድ አያልቅብሽም ለሱ አምላችን በቂ ነው። በሙስሊም ሶስት አራት ይፈቀዳል። ስለዚህ ፈቃጅለት ይሄድ። ያሁን አንቺ እኮ በወጣ ቁጥር ይሄን አረክተዋለሽ፣ በገባ ቁጥር ይሄን አረግሽ። ወንድ ልጅን ጠብቀሽ አታድኝም። ስለዚህ ዝም ብለሽ ጊዜሽን ሰዓትሽን እንደምታባክኚ ራስሽ አልሀምድ እያልሽ ልጆችሽን እያሳደግሽ መኖር ነው የሚጠበቅብሽ እንጂ በወጣ በገባ ቁጥር ይሄን ላርገው፣ እንዲህ ልበለው፣ እንዲህ ልስራው ታልሽ ጊዜሽን ማባከን ነው ማለት ነው እና ምን ነው ትልልቅ አይደላችሁ እንዴ? ምን አለሽ? የተሰቀለ እንጨት ነው የምመስሉ ጭርስ አያምርብሽም አለሽ። ለምን ቀጭር ነሽ? ሰውነት የለሽ፣ ምን ብትለብሺ አያምርብሽም። በነገራችን ላይ አንቺ ርቦሽ ወላተሽ ታይሆን ትበያለሽ፣ ትጠጫለሽ። ማሻላ እንዲሽ ብሎ እንዲ ሰው እጅ ስም አልሰራብሽም። ስዕል ነው የመሰልሽው ማለት ነው እና ራስሽን የሚገነባ ምግብ፣ ራስሽን የሚጠግን ምግብ፣ ራስሽን በቃ ሰው የሚያደርግ አሁን ጀማል ምንድን ነው አንቺ ስለቀጠንሽበት ጡትና ዲ ያለ ያላት ሴት ይፈልጋል። ይሄ የኢትዮጵያ ወንድ ባህላቸውም እንዲ ወግም አድርገው ይዘውታል ማለት ነው። ስለዚህ አንቺ ማለት ነው እንደዚያ አትሁኝ፣ ጥሩ አይደለም እሺ? አዎ፣ እናንተ በስነስርዓት ስለተጋባችሁ እንደዚያ መጠራጠር መሸካከክ፣ ይሄ ተገቢ አይደለም። ልያችሁን ለቁም ነገር ወልዴን ድረን ኮለን የሌሌ ለማየት ያብቃን እያላችሁ ዱዓ ማድረግ ነው እንጂ፣ ይሄ ዝምላችሁ መሻከክ አንቺ ማመጣሽ አስመታሽ ማለት ነው ባልሽን፣ በጥፊ እሱም ደግሞ እንደዚህ በህዴ በወጣ ቁጥር ኮቱን የምታሸች ተሆነ ልብሱን የምታሸች ተሆነ የምትሸክቂው ተሆነ አንቺ ምን ይለኛል እያልሽ እየተኳኳልሽ እየለባበሽ እየመጣሽ ትወጣ ትገባ የምጠብቂው ተሆነ በቃ ይሄ በቃ ብርል የተነቃ አይሆንም። እቃ ነው የምትኮዋ። እሱም ነቅቶብሻል። ሌላ ሴት አይቷል። አንቺም ደግሞ ሌላ ሴት እንዲያይ እንዲመለስ ያልሆነ ነገር እየሰራሽ ተጠብቀዋለሽ። ምን መሆኗ ነው? ወዴት እየሄድሽ ነው? እየተጃጃለኝ ነው። እንዲህ እያለሱም እየናቀሽ እየተወሽ የአንቺን ትቶ ወደ ውጮቹ እየሄዲ እንደሚመጣ ታውቂያለሽ? አያታቂም። ስለዚህ ወንድና ውሻ ሆዱን ይወዳል። በቃ እንደፈለገ ነው መሆን የሚጠበቅበት ማለት ነው። አንቺ ወንድን አትሸከኬ፣ ያ ብላሽ ያጠጣሽ እንጂ ምኑ ይቀርብሻል? ይሄድ ያንቺ ምቃ ነው፣ እሷ ምቃ ነው። አልቅም ደግሞ አንድ ሙስሊም ለአራት ለሶስት ሴት ፍቃድ ስላለው ማግባት ይችላል። እና በጣም ነው የተጨማለቃችሁት እንደ ኢትዮ ቶበሮች አለቅጥ እንዲያው ውይይታት ይኖራችሁ ዶራሩን በዛው ልክት ይሰጣችሁ። በጣም ተይኑ። እንዲያው ይቶቡ ለኛ ብቻ ነው ብላችሁታል ማለት ነው። ይቶቡ ሌላ ሰው አይሰራም ለኛ ብቻ ነው ብላችኋል። ልከት ይኖራችሁ። ልከት ሆናችሁ ይኖራችሁ። እናንተ እርግጥ ጎበዞች ናችሁ። ወጣትም ብትሆኑ ይቶቡ እያስተዋወቃችሁ እየሰራችሁ ኑሯችሁን ጎጆችሁን ቤታችሁን እየቀየራችሁ እሺ ውዶችዬ፣ ተዛ ቪዲዮዎቹን ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አዳዲስ ቪዲዮ እየመጣለሁ። እናንተም ጥሩ ጥሩ የሚያሳይ አስተያየት የሚያርም ላይክ ሼር ሰብስክራይብ አታረጉም ማለት ነው። እኛም ደሞ ኢንሻአላህ ለሀገራችን አብቅቶን እንደነሱ እባሎቻችን ገዝተን የምንመጣ ድረስ እኛንም አበረታቱ። ለዛሬ የነበረን ቪዲዮ ይሄን ይመስላል። ቻው ደህና ሁኑ።